በስመ አብ ወወልድ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በጌታችን በመሬታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምህረት ባለጸጋ የሆነ የሰማይ አምላክና አባት ልጆች ቤተሰቦች ያደረገን ያደረጋችሁ መስቀል ላይ በተሰቀለ ጊዜ ከእናታችን ከእመቤታችን ተወልዶ ቤዛ መድኃኒት ሆኖ ዕዳ በከፈለ ጊዜ መድኃኒት ከተሰጣቸው ከተከፈለላቸው ወገን የሆነን የሆናችሁ ብሩካን እግዚአብሔር ልጆች የቅዱሳን ቤተሰቦች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታችን አምላካችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከሕያው መንፈሱ ከመንፈስ ቅዱስ ጋር የተመሰገነ የተወደደ ይሁን። እንኳን ለብርሃን ልደቱ ዋዜማ በሰላም በጤና ድረሰን አደረሳችሁ። የገናም በዓል እንደ ሰባ ሰገል በሚል ወደ ወልቂጤ ማርያም ቅድስት ድንግል ማርያም የማስቀደሻ ወንበር ገዝተን ለእናታችን ለመቤታችን ስጦታ ለመላክ የአጋፔ ቤተሰቦች ስራ ጀምረናል። ወንበሩ የምንገዛው የመስቀደሻ ወንበር ነው። 27 ሺህ ኢትዮጵያ ብር የሚገዛ ነው። እንግዲህ እነዚህ የመጨረሻ ማሳሰቢያዎች ናቸው። ጥቂት ወንበሮች ይቀሩናል ከምንፈልጋቸው። እግዚአብሔር ጸጋና በረከቱን ያብዛላችሁ። የሰጣችሁ የገዛችሁ ሁሉ ከነት ከነዘራችሁ ተባረኩ። ቀሪውን ደግሞ እስከገና ድረስ ማድረግ የምትችሉ በ91143 ስልኬ ላይ ዋትሳፕ፣ ቴሌግራም፣ ቫይበር ላይ ያለው የቤተክርስቲያናችንን አድራሻ አስተውላችኋለሁ። እግዚአብሔር ከእናንተ ከዘራችሁ ከትውልዳችሁ ጋር ይሁን እንግዲህ የጌታችን የክርስቶስ መወለድ የተበሰረበት ክፍል የሉቃስ ወንጌል ምዕራፍ ሁለት ጀምሮ እንደዚሁም ከሉቃስ ወንጌል ምዕራፍ አንድ በብሥራተ ገብርኤል ከተደመጠበት ከተሰማበት በእመቤታችን ጆሮ በኩል የሰው ልጅ ጉብኝትና መዳን ከተሰማበት ጊዜ ጀምሮ ሰው ብርሃንን እንደተመለከተ ካህኑ ዘካርያስ የጸለየው የዘመረው መዝሙር አለ። ምንድን ነው ይሄ መዝሙር የሚለን? ካህኑ ዘካሪያስ የጌታችን መወለጃ መድረሱን እንደገና ደግሞ የእሱ ልጅ የጌታ መንገድ የሚጠርግ መሆኑን ከሰማ ከተረዳ በኋላ የተናገራቸው የትንቢት ቃላትና መዝሙራት መካከል አንደኛው በሉቃስ ወንጌል ምዕራፍ አንድ ሰባ ዘጠኝ ላይ ብርሃኑም በጨለማና በሞት ጥላ ተቀምጦ ላሉት ያበራል፣ እግሮቻችንም በሰላም መንገድ ያቀናል ያለው ቃል ነው። እነዚህ ሁለት ሀሳቦች ነው እንድንመለከት እግዚአብሔር ልጆች፣ ይሄኛን የሚመለከት ሀሳብ ነው። በጨለማና በሞት ጥላ ኖረን እናውቃለን። እግዚአብሔርን የማናውቅባቸው ብዙ ወራቶች ነበሩን። ብዙ እድሜያችን የባከነው እሱን ሳናወቅ ነው። እሱን ሳንወድ ነው። እሱን ሳናገለግል ነው። እንደው ስጋ ስጋ ስንከተል ስጋ ስጋ ስንል ኑሯችንን መሬት መሬት ስንል ሕይወታችን በዛ ልክ በአክኖ ነው የቀረው። በትናንትናው ታሪካችን ብዙ ያ የከሰር ናቸው ነገሮች አሉ። ጤናችንን ያጣናለን። ልጆቻችንን ያጣናለን። ቤተሰቦቻችንን ያጣናለን። ትዳራችንን ያጣናለን። ሞራላችን፣ የመንፈስ ጥንካሬያችንን ያጣናለን ትናንትና በነበረን ግዴለሽነት መንፈሳዊ እውቀት ያጣናለን። በአጠቃላይ ብዙ ነገሮችን አተን ነው ይኖር ነው። ያ የጨለማና የሞት ጥላ ይባላል። እሱ ባያድነን ኖሩ በዛ መንገድ ተጉዘን ቢሆን ሟቾች ነበርን። ጠላት በሰራ ወጥመድ ውስጥ ገቢዎች ነበርን። ነፍሳችን በአዳኝ ወጥመድ ትያዝ ነበር። ግን ድንቅ ፈላጊ የሰው ልጆች ኃጢአት መስቀል ላይ የተሰቀለ ሰው የወደቀበትን ተራ ቦታ መርጦ በበረት የተወለደው ጌታችን ግን ለሁላችን ይደረሰልን እና ዘካርያስ የሚነግረን ይህንን ነው። ብርሃኑ በጨለማና በሞት ጥላ ስላሉት ነው፣ ቀድሞ ብርሃኑን ነው የሚልከው። እሱ በባሕሪው ብርሃን ስለሆነ ቀድሞ አካሉን፣ መገለጡን፣ መገኘቱን ከማሳየቱ በፊት ብርሃኑን ነው የሚያስቀድም። ፀሐይ ስትወጣ ወገግታዋ ነው ቀድሞ የሚመጣ ወደ ምድር። ልክ እንደዚህ ሆነ። በኋላ ነው አካሏ በሙላት መታየት የሚጀምረው እና የመጀመሪያው መገለጥ ብርሃኑ ነው። የቃሉ ብርሃን፣ የመጎብኝቱ ብርሃን ንስሓ እንድንገባ ልባችንን ያነሳሳናል፣ መንፈሳችንን ይቀሰቅሰናል፣ የሄድንበት መንገድ ልክ እንዳይደለ ይነግረናል። በውስጣችን እሱን የሚፈለግ ስሜታችንን ያቀጣጥለዋል። ይሄ ብርሃኑ ነው፣ የብርሃኑ ነጸብራቅ ነው እና በሞትና በጨለማ መካከል ለነበር ለኛ ይሄ የተሰጥቶን ነው። ዛሬ እሱ እንድናውቅ የበቃ ነው። እናመሰግነዋለን። በተለያየ መንገድ ስለሱ እንድንሰማ ስለሱ እንድናውቅ ነፍሳችን እንድንፈልግ የወደቀ ማንነታችን እንድንፈልግ በርቶልን ነው እሱ ከሰማይ በርቶልን ነው። ይህንን ብርሃን እና ብርሃኑ በጨለማና በሞት ጥላ መካከል ላሉት ነው የሚበራው። ደግሞ አይንቅም። ጨለማ ውስጥ ነው ብሎ አይንቅም። በሞት ጥላ መካከል ነው ብሎ አይንቅም። የሞተን ማን ይፈልጋል? እናት እንኳን ልጇን ቀብራ እኮ ወደ ቤት ነው የምትመለሰው። ሰው የፈለገ ቢወድ ቀብሮ ነው የሚመለሰው። ግን በሞት ጥላ ውስጥ እንኳን ሳይቀር በሞት ጥላ ውስጥ እንኳን ሳይቀር የሚወድ ነው፣ ብርሃንን የሚልክ ነው። እንግዲህ ይሄ የማይልቅ መሆኑን የሚያሳይ ነው። በከበሩ ቦታዎች፣ በተራሮች ላይ፣ በከፍታዎች ላይ የሚያበራ ብርሃን ብቻ አይደለም፣ ዝቅ ባሉትም ላይ ነው። እንዳያችሁት ነው እንግዲህ ከብቶች በረት ውስጥ ነው የበራው ብርሃኑ። በኖሎት ጉባኤ ነው በበጎች በመጠበቂያ ሜዳ፣ በረኞች ሜዳ ነው የጌታ ብርሃን ታላቅ ብርሃን የበራው እና ሰው በጨለማ ውስጥ እንኳን ቢኖር በተናቀ ቦታም ቢኖር የድሃም ልጅ ቢሆን የወደቀም ቢሆን በህይወት ውስጥ ያላተረፈም ቢሆን የጎደለበትም ቢሆን በትናንትና ህይወት የሚጸጸትም ቢሆን ግን ጌታ ብርሃኑን አብርቶ ሰዎችን ለንስሐና ለመመለስ ለመቅናት ልባቸው እንዲዘጋጅ እንደሚያደርግ ነው ዘካርያስ የሚያሳየን። እንግዲህ የመጀመሪያው ነገር ምንድን ነው? እግሮቻችን በብርሃኑ ጨለማ ውስጥና ሞጥላው ስላለን ላለን ሰዎች መብራት ነው። እንግዲህ ብዙዎቻችን ይህንን አይተናል። ደግሞ እግዚአብሔር ለብዙ ትውልድ ይህንን ያሳያል። በብዙ ጨለማ ውስጥ ያሉ አሉ። ዛሬ አሽሽ ቤት ያሉ አሉ፣ መጠጥ ቤት ያሉ አሉ፣ ህይወት ፖለቲካ ውስጥ ብቻ እንደሆነ የሚሰማቸው አሉ፣ ውድድር ውስጥ ያሉ አሉ። በህይወታቸው ውስጥ በቃ ምንም ትርጉም ያላገኙ ለምንድነው የምኖረው እያሉ የሚኖረው አሉ እግዚአብሔር እና የእግዚአብሔር ልጅ ኢየሱስ በከፈለላቸው ልክ የማያስቡ በጣም ብዙ ክርስቲያኖች አሉ። እና የምናስተምረው የምንሰብከው፣ የምናዘጋጀው፣ የምንደርሰው መዝሙር፣ የምንሰብከው ስብከት ለነዚህ ሁሉ ብርሃን ሆኖ እንዲደርስ እግዚአብሔር በአገልጋዮቹ ላይ የሚሰራበት ዘመን ነው ይሄ ዘመንና ብርሃኑ በሞትና በጨለማ ተቀምጦ ላሉት ይበራል ይላል። እንደገና እነዚህን ሰዎች እግሮቻችን ወደ ሰላም መንገድ ያቀናል። የሰው ልጅ አያችሁ፣ ወደ ጥፋት መንገድ እንዴት ነው ጠላት የሚሰራው? አጥፊ እንድንሆን ነው። በመጀመሪያ ሰው ራሱ እንዲጠላ ነው የሚያደርገው፣ ከራሱ ጋር እንዲጋጭ ነው የሚያደርገው ጠላት። እና እንግዲህ አብዛኛውን ዓለም እንደምታዩት በዓለም ላይ ያሉ ሰዎችም ይዋቸው ነጭናጮች፣ ቁጦዎች፣ ሴረኞች፣ ተንኮለኞች ራሳቸውን በሌላ መንገድ ለመከላከል የሚሞክሩ ናቸው አይደል? ለምንድን ነው እንደዚህ የሆኑት ብትል፣ እግሮቻቸው ወደ ሰላም መንገድ ስላልሄዱ ነው። ጠላት የሚሻል መንገድ ነው ብሎ ያሳያቸው የጥፋትን መንገድ ነው፣ የበቀልን መንገድ የመውጋትን መንገድ፣ ወንድምን የማረድ የመተኮስ የማቃጠል የማስወገድ ከልከቀ የማፈናቀል በመንፈሳዊ ቤት ውስጥ የመተናኮል የማሴር የማደም ሰዎችን ምቾታቸውን የመንሳት ይሄ ሁሉ መንገድ ጠላት ለሰው ልጅ ያዘጋጀ ጠማማ መንገድ ነው። ፍጻሜው ደግሞ ያንኑ ተማማኝ ሰው የሚገድለው ነው። ሄዶ ሄዶ ያንኑ ሰው ይገለዋል ያስቆሮቱ ሰው ይሁዳ ይሄደበት የነበረው መንገድ በጣም አትራፊ መንገድ ይመስል ነበር ጌታም የሚሞት ከሆነ ለምን በነፃ ይሞታል ቢያንስ ሰላሳ ብር ልቀበለበት ብሎ እኮ አስቧል እንደ ንግድ ስታዩት እስከም ዝም ብሎ ከሚያጣው ንግዶ ሸጦ ቢያጣው ይሻላል ልንለው እንችላለን በእምነት ዓይን ካላየነው ግን ይሄ መንገድ በጣም የቀና መንገድ ይመስል ነበር ግን ይዞት የሄደው ጌታን አይደለም ራሱ ይሁዳን ተንጠልጥሎ ነው መስቀል ላይ ሞተው የሰበሰበውን ገንዘብ እንኳን አልበላም የደም መሬት መግዣ የሆነው እና የራሳቸው የሚመራቸው መንገድ በሞትና በጥመት መንገድ የሚመራቸው ወደ ገደል ይዟቸው ለመሄድ ነው ጠላት ሁል ጊዜ ሊገድል ሊያድል ሊያጠፋ ነው የሚመጣው እንጂ ለመልካም አይመጣም ነው እግዚአብሔር ልጆች እና ይህንን የከበረ መንገድ ደግሞ ጌታችን ለእኛ የሰጠና ነገሮቻችን ወደ ሰላም መንገድ ሰላማዊ ሰዎች እንድንሆን እንድናስተውል ብርቶች እንድንሆን ቀናዎች እንድንሆን ደራሾች እንድንሆን። አያችሁ እንማማ ተሬሳ በዓለም ላይ የተነሱትና ብዙ ድውጭ ሕፃናትን ያሳደጉት ይሄ የሰላም አለቃ እግሮቻቸውን ስለመራ ነው። እንማማ አበበች ጎበና፣ እነ ቢንያም እነዚህን የመሳሰሉ በጎ አድራጊ አባቶች፣ ወንድሞች፣ እናቶች የተነሱት እግዚአብሔር መንገድን በቀና በሰላም መንገድ ስለሚያቀና ነው። ክርስቶስ ወንጌል ወደ ሰላም መንገድ ስለምታቀና ነው። በጣም ብዙ የቀና መንገድ ያሳዩ፣ ንስሐ እንድንገባ ያገዙን አባቶች ካህናቱ፣ ጳጳሳቱ መንፈሳዊ ነገር እንድንረዳ ያደረጉን አስተማሪዎች፣ ዘማሪዎች፣ እነዚህ ሁሉ እግዚአብሔር እነሱን ያዘጋጀው ወደ ሰላም መንገድ እግሮቻችን እንዳያቀኑ ነው። ጠበኞች ጠባቸውን ትተዋል። ገዳዮች ሰይፋቸውን ወደ ሰገባ መልሰዋል። አመንዝሮች የምንዝርና ልብሳቸውን ትጥቃቸውን ፈትተዋል። ሌቦች መጽዋተኛ ሰጪ ደግ ወደመሆን ተቀይረዋል። ኃይለኞች በርደው በጣም መንፈሰ ድሃ ሆነዋል። ይሄ እንግዲህ ጌታ የሰውን እግር ወደ ሰላም መንገድ ስለሚያቀና እና ከሱ ጋር ኑሮ ከሱ ጋር መኖር ይሻላሉ ጊዜ እግዚአብሔር ልጆች ከሱ ጋር መኖር ይሻላል። እግሮቻችን ወደ ሰላም መንገድ ይቀናሉ። አትፍሩ። መንገዴ ዘመኔ ፍጻሜ ይበላሽብኛል አትበሉ። የቤቴ ፍጻሜ ቤቴ ፈርሳላት በሉ። ልጆችን አውሬ ይበላችኋል አትበሉ። እሱን እያመናችሁ ክፉ አትናገሩ። በራሳችሁ ላይ አታሟርቱ። ምክንያቱም እሱ እግርን ወደ ሰላም መንገድ የሚያቀና መሆኑን ነው የተቀደሱት አባቶቻችን የሚነግሩን የሚመሰክሩልን ወደ ሰላም መንገድ ነው። ቤትህን ጀልባህን የነዳ ምትቀስ እየቀዘፍክ ምትሄዳትን ጀልባህን ወደ ሰላም መንገድ ነው ይዞን የሚሄደው። ማዕበል ሊኖረው ይችላል፣ ባህሩ ግን ወደ ሰላም መንገድ ነው ይዞን የሚሄደው። እና እሱን ተከትሎ ሞት ይገጥመኛል፣ እንቅፋት ይገጥመኛል፣ ውድቀት ይገጥመኛል፣ ስብራት ይገጥመኛል፣ ሌላም ሌላም ነገር እንደዚህ አይነት ነገሮች ይገጥሙኛል ማለት ፍጽሞ ልክ ያልሆነ ነገር ነው እግዚአብሔር ልጆች። እና ሀሳባችንም ጌታችንን ማክበር አለበት እምነታችንም ጌታችንን ማክበር አለበት። ተስፋችንም ጌታችንን ማክበር አለበት። እና ይጠብቀሃል በመንገድ ሁሉ ምንድነው የሚለው ዳዊት በመዝሙሩ በልዑል መጠጊያ የሚኖር ሁሉ በሚችል አምላክ ጥላ ውስጥ ያድራልና፣ በልዑል መጠጊያ ውስጥ እየኖርክ ነህ። ለአንተ ወይም ላለሽ ለአንቺ እግሮቻችን እንዳይሰናከሉ ምላትን ስለኛ ያዛል ነው የሚለው በቀኛችን ሺ በአጠገባችን አስር ሺ ይወድቃል፣ ወደኛ ግን አይቀርቡም። በዓይኖቻችን እንመለከታለን፣ ያጣን ብድራት እናያለን። እንጠራዋለን ይመልስልናል። እንደዚህ አይነት ትልቅ የታዳጊነት ተስፋ ነው የሚሰጠን። እንኳን ጌታችንን አይደለም፣ ሰው ሰውን እንኳን ተከትሎ ደግ ሰው ተከትሎ እንኳን ክፉ አይገጥመው፣ እንኳን እንኳን የሰማይ አምላክን ቀርቶና የሰላም መንገድ ያለው ጌታችንን ነው የምናመልከው፣ በሰማያት የምትኖር አባታችን ብለን የምንጠራው፣ ቅዱስ ቅዱስ ብለን ምንዘምርለት፣ ምንቀድስለት እና የምንከተለው ጠዋትና ማታ በስምአን ብለን ስሙን ጠርተን የምናመልከው እሱን ቅዱስ ጌታ ነውና። እግሮቻችንን ወደ ሰላም መንገድ ያቀናል ይላል እና ይህን የቀና መንገድ የሚሰጠን ክርስቶስ ነው፣ በቤተለም የተወለደው። እንኳን ተወለደ እንኳን ያደረሳችሁ። ነገም በቀጥታ ስርጭት እንዲሁ የጌታችንን ትምህርት እንማራለን። መንፈስ ቅዱስ ሲባርከን፣ የጌታችን የስቶ ጸጋ፣ የቸርነቱ የቤታችን ጸሎት በረከት፣ የመላህ ጥበቃ አብሮን ይሁን። የልደቱ ብርሃን ቤታችሁ፣ ልባችሁ፣ ልጆቻችሁ ልብ ውስጥ ይብራ። ደስ ብላችሁ የምታከብሩት የበዓል ዋዜማ ይሁንላችሁ። ማሳሰቢያ ይና ትርሱ ትምህርቱ